የእኔ ፍቅር ገባ የወንድሜ ሚስት ቀንተሽ ነው አይደል? ስምቶኝ እኔ ፍቅረኛዬን አቅፌ አብሬ እሆናለሁ። አንቺ ደግሞ የወንድሜ ሚስት የሚጠራሽ መቃጀት መስራሽ በጣም ያስጨነቀ ነው። ወንድሜ አይታወቅህም እንዴ? በደንብ ነው የሚታወቀኝ እንጂ። በደንብ አሁን እኔ የምጨክንብሽ ህይወት በኋላ እንዳጨክንብሽ ነው። መገናኛ መንገድ ላይ ህፃን ታቅፎ የሚቀመጡ ሴት ወጣቶች እህቶቻችን አይተሻቸዋል? እና ከኔ ህይወት ጋር ምን አገናኘው? እነሱም የሆነ ሰዓት ላይ ልክ እንዳንቺ ቆንጆ ነበሩ። ልክ እንዳንቺ ብዙ ፈላጊ ነበራችሁ። ልክ እንዳንቺ ብዙ ቀጠሮ ነበራችሁ። በጣም ውሁ የሆነ ምሽቶችን አሳልፈዋል። አለግሞ አልደግሞም ከዋሸሽን አንቺ ልጅ ቀድመሽ ምትወጪ ሁሌ ነው ወይ እንደዚህ ምታደርገው ንገሪ። ወንድሜ ጠባክ ልታሳድቢኝ ነው እንዴ? ተራሽ ላስመረቅ ብላ ነው እንዴ ተራሽ ለዚህ? እንደዛ አይደል ወንድሜ ምስት

ሚስቴን ሳታከብሪ ወንድሜ ብለሽ አትጥሪ። ሚስቴን ሳትወጂ አንተን እወድሃለሁ ብትይ ውሃ በወንፊት እንደመያዝ። ድሮም አንተ ለሚስቴ ነው የምታግዘው። የኔ ፍቅር፣ በኔ ምክንያት ከተጋን ሚስቴ ነሽ እኮ ረሳሽው እንዴ? ሚስቴን ደግሞ ማክበር አለባት። አንቺን እንድታከብርሽ የማደርገው ደግሞ። እኔ ነኝ። ቤተሰቦች የሚወዱት እኔ ወደድኩት ነው። ቤተሰቦች የሚያከብሩት እኔ ያከበርኩትን ነው። ገባኝ። ግን ደግሞ እህት ናት፣ አውቃለሁ። ግን የአንቺ ባልና የልጆች አባት እየሆንኩ እንጂ የምሄደው የእሷ ወንድም ብቻ ሆኜ አልቀርም። ዛሬ ነው አደለ የምትሄደው? ስራዬን እንደጨረስኩ ቶሎ እመጣለሁ። ግን እኮ ቶሎ ነው የምትናፍቀኝ። እስከምትመለስ ብቻ ናስበው እስኪ። የምትናገሪያቸው ነገሮች አንዳንድ ወንዶችን ከውሳኔ የሚያስመልሱ ናቸው እኔ ግን አደርገዋለሁ ብዬ ከወሰንኩኝ ከውሳኔ የሚመልሰኝ ሞት ብቻ ነው። የቤተሰብ አይደለም የኔ ሞት። ስንመለስ ለመዝናና ስለምንወጣ እሱን እያሰብሽ ጠብቂ እሺ። ግን ሲመች ሲመች ቪዲዮ ካልደውልኝ እሺ። እሺ እቴ

በዚህ ሳምንት የቤቱ ንግስትና ንጉስ እኔ እናንተ ነን ምን ተገኝቶ ነው እባክሽ ወንድሜ ቤት የለም? ለአንድ ሳምንት ክፍለ ሀገር ወቷል እና እናማ ለአንድ ሳምንት እኛ ቤት ነው የምናሳልፈው ማለት ነው ሳሎንም የኛ ነው መኝታ ቤቱም የኛ ነው የወንድምሽ ምስት የለችም እንዴ ዛሬ እሷን ተዋት እባክህ ደግሞ እስከምትመጣ እንዴት እንደናፈቀኝ እሺ መጣ ማሄ ይሄ ነገር ግን ጥሩ አይመስለኝም። ወንድምሽ እንደዚህ አይነት ነገር እንደማይፈልግ ታውቂያለሽ። ምን አገባሽ አንቺ፣ እኔና ፍቅረኝ ለአንድ ሳምንት የምናሳልፈው እዚህ ቤት ነው። ይሄን ነገር ለወንድሜ ቤት ነግሪ። ወየ ውድሽ የማይታሰብ ነገር አታውሪሽ። ይሄ የወንድምሽ ቤት ብቻ አይደለም የኔም ቤት ነው። ለሱ መናገር አይጠበቅብኝም። እውነት እንደዚህ ማለት ጀመርሽ ደግሞ። እኔ ከፈለግኩ ወንድሜ እንዲጠላሽ እና በአንድ ሰዓት ውስጥ ከዚህ ቤት እንዲያስወጣሽ ማድረግ እችላለሁ። ወንድምሽ የሚያየውን እንጂ የሚሰማውን አይደለም የሚያምነው አንች አንቺ ደግሞ ሁሉ ጊዜ ኔስታ መጫጭ ነው የሚያይሽ። አሁን ደግሞ ጭራሽ ወንድ ይዘሽ ትመጭ ነው። ሄሎ፣ ኔ ፍቅር ቤት ነኝ። እሺ፣ መጣው እየጠበቅኩ ነው። እሺ፣ እሺ፣ ለወንድምሽ ደውለታለሁ። ጓደው ይለት የራስሽ ቅሌት መስማት ካልፈለግሽ ጓደው ይለት ጥሩ ነው። አንቺ ትንሽ አታፍሪ፣ ወንድምሽን እያወቅሽው ጭራሽ ወንድ ዘንድ ስትመጪ ምን አይነት ድፍረት ነው? የእኔ ፍቅር ግባ። የወንድም ሚስት ቀንተሽ ነው አደለ? ስምቶኝ፣ እኔ ፍቅረኛዬን አቅፌ አብሬ ውላለሁ። አንቺ ደግሞ የወንድም ሚስት የጠራሽ በቃጀትን ስራሽ ሁሌ ነው? ሁሌ ነው እንደዚህ የምታደርገው? የእኔ ፍቅር ተረጋጋት። ትችላለሽ ቀድመሽ የምትወጪው። ሁሌ ነው ወይ እንደዚህ የምታደርገው? እንዴት ነው እንደዚህ ያነሽው? እባክሽ ወንድሜ፣ ፍቅረኛ ተያዛችሁ እንዴ? ወንድሜ አትበይ ወንድሜ እንዳትይ። ሁለተኛ በዚሁ ከቀጠልሽ አይንሽ ከጠፋ የሚጠፋው በኔጅ ነው፣ ጥርስሽ ከረገፈ የሚረግፈው በኔጅ ነው፣ እግሽም ከተሰበረ በኔጅ ነው። ወንድሜ ህፃን ልሽ እኮ አይደለሁም ትልቅ ሴት ነኝ። ትልቅ ህጻን ነሽ እንጂ ትልቅ ሴት አይደለሽም። ትልቅ ሴት ነኝ እኮ ህጻን አይደለሁም። ያልሽ ወጥሽ ህጻን ታቅፈሽ እንድትመጪ መቼም አልሰግድልሽም መቼም። በጣም እያስጨነቅሽኝ፣ ወንድሜ አይታወቅህም እንዴ? በደንብ ነው የሚታወቀኝ እንጂ፣ በደንብ አሁን እኔ የሚጨክንብሽ ሽወት በኋላ እንዳጨክልሽ ነው መገናኛ መንገድ ላይ ህፃን ታቅፎ የሚቀመጡ ሴት ወጣቶች እህቶቻችን አይተሻቸዋል እና ከኔ ሄድ ጋር ምን አገናኘው እነሱም የሆነ ልክ እንዳንቺ ቆንጆ ነበሩ ልክ እንዳንቺ ብዙ ፈላጊ ነበራቸው ልክ እንዳንቺ ብዙ ቀጠሮ ነበራቸው በጣም ውብ የሆኑ ምሽቶችን አሳልፈዋል አሁን ግን መጨረሻቸውን የት እንደሆነ ተመልከች ቦዳና ላይ ሲወድቁ የታኑ እነዛ ውብ ምሽቶች የታኑ እነዛ ሁሉ ቀጠሮች የታሉ እንደዛ ሁሉ ፈላጊዎች የሉም። እንደነሱ ሞት ፈልጋለሽ? ጊዜ ይስጥልሽ፣ ማንም ከጎንሽ አይቆምም? ማና እኔ ራሱን ለራሳሽ ይችላል። ወዳጅሽ የነበረው ተገልግጦ ጣናት ሊወጣ ገኝናለሽ ቆንጆ ያለሽ መስታወት ፊት ቁመሽ ራሽን ስታሱ ሲፈልግሽ የነበረው እንጂ ወዳነሽ ስትወጪ ግን ብሎ ሸይዳ የኔ መጨቆን የኔ ጮት የኔ አንቺን እንደዚህ መያዝ አሁን አይደለም የሚገባሽ። ከአምስት ዓመት በኋላ እሺ፣ እንዳትረሺው። ወንድሜ ሴት አምስት ነግራ ነው አይደል? አንቺ ደወልሽለት ምን እየሆነች ነው? እኔ አልደወልኩለትም፣ ብደውልለትም አይገርምም ምን እያደረጋችሁ ነው? ወንድሜ እሷን አታጠቃ። ያጣላችሁ ያለችሁ ስራሽ ነው። እሷ አርገችም ከኔ ጋር እያጣላች ያለችው። ኦ፣ አማቺ ማሂ፣ እንኳን ደህና መጣ ወንድሜ። የለም አላልሽም እንዴ? እሱማ ቅድም ነው። አሁን ደግሞ አለው ምን ነው ጣረ ሞት ያየህ እኮ ነው የምትመስለው። እንግዳ ቤታችሁ ሲመጣ እንደዚህ ነው የምትቀበል? በጣም ታሳፍራላችሁ። እኔ ግን የሚታየኝ ባለቤቱ ከቤት ሲወጣ ጠብቆ ለመስረቅ የሚገባ ሌባ። እኔ ደግሞ ቤቴን የሚሰራ ነው እንጂ የሚሰርቅ ባል እንዲያገባ አልፈልግም። ደግሞ ወንድ ነህ እንጂ ወይ ምንም የወንዳ ወንድነት ካራክተር የለም። ወንድ ቢጠባክ ልታሳድግኝ ነው እንዴ? ጠራሽ? ላስመረቅ ብላ ነው እንዴ ጠራች ቤቴ ወንድሜ ፍቅረኛ እንደዚህ ትናገረው አልፈልግም። ወንድ ልጅ ፍቅረኛውን አግብቶ ሚስቱ ሳያደርጋት የቤተሰቦቿ ቤት ጋር መሄድ የለበትም። አግብተህም የምትሄደው ለሰርጎ ቀን ብቻ ነው፣ እሱም እሷን ለመውሰድ ወንድሜ። ይበቃል። እህቴን ማግባት ከፈለክ ሽማግሌ ላክ። አሁን ጊዜው አይደለም ሽማግሌ ለመላክ። አሁን ካልሆነ ጊዜው እሷን ፍቅረኛ የምታደርግበት ጊዜውም አሁን አይደለም። አሁን ልትወጣልኝ ትችላለህ። ይሄ ያንቺ ስራ ነው። እሺ ጠብቀኝ። በሕልምሽም እንዳታስቢው። ሽግቢ ወንድሜ፣ እኔ ፍቅረኛ መያዝ አይገባኝም? እኔ ደስተኛ መሆን የለብኝም? ይገባሻል። ግን ደስታንም ፍቅርንም እየፈለግሽ ያለ የተሳሳተ ቦታ ነው። ፍቅር የምትይው ነገር እውነትን ሸፍኖብሻል። አንቺ ብታረግጂ እሱ ሌላ ሴት ጋር ይሄዳል። አንቺ ግን አርግዘሽ ወንዶች ጋር ምን ትችላለሽ? የትኛው ወንድ ነው የሚቀበልሽ? ማንንም አይቀበልሽም። መየቴ አልመጣም ነው ወደ ፍቅረኛሽ